ሰላም ሰላም፣ ውድ የሆናችሁ የዩቱብ ተከታታዮቼ ቪዲዮ የሚሆነው እንግዲህ አንዳንድ ነገሮች ማካፈላችሁ አታውቁም በማለት ሳይሆን፣ ምናልባት ምናልባት ፍሬሽ የሆኑ ሰዎች አሉ፣ ቤተሰቦቻቸው አጠገባቸው የሌሉ አሉ። በአሁኑ ሰዓት ያው ዩቱብ ላይ ብዙ ነገር ሰርች ካደረግን ብዙ ነገር እናገኛለን። በእርግጥ ግን ካለኝ የራሴ ነገር ደግሞ ምናልባት እኔም አይቻለሁ ዩቱብ ላይ ግን ካየሁት ደግሞ የማላቃቸው እንደ አዲስ የያዝኳቸው ነገሮች አሉ ይህም ምንድን ነው እንደምታውቁት ለወልድ አንድ ወር ምናምን ይቀረኛል አንድ ወር ያልኳቸው ኦልሬዲ ዘጠኝ በሞላም ቅንጥብጣቢ አለው አንዳንዴ አስራ አምስት ቀን አስር ቀን ሀያ ቀንም ድረስ የሚሄድ አለ እንዳረገዘችው ልጅ ነው እና ዛሬ ዶክተር ሆኜ አይደለም ይህን ነገር የማወራው፣ ግን ምንድን ነው ምናልባት እንደ እኔ ዩቱብ ላይ ስታዩ እንዴ ይህም ነገር ለካ ያስፈልጋል ብላችሁ ለምታስቡ በተለይ ስደት ላይ እኔ አኪያን ስወልድ ኢትዮጵያ ነው የወለድኳት። ሁሉ ነገር ኢትዮጵያ ነው የጨረስኩት። እንደዚህ ያል ምንም የሚካበድ ነገር የለውም ነበረ። እኔም ትዝ ይለኛል በቀ ገና ሰባተው ይሁን ስምንተው አካባቢ ላይ ነው ይህን ዝግጅት ያከናወንኩት። ይሄ ምንድን ነው ሻንጣ እዚህ ጋር አዘጋጅቻለሁ። አሁን ጾታውንም ባላቅም ሚክስ ነው ማደርገው። ምክንያቱም ጾታውን እንዳልኳችሁ ላውቅ አልቻልኩም። ምክንያቱም አጋጣሚ ሆኖ እጉ ተሸፍኗል፣ ተሸፍናለች። አላወቅኩም፣ እንደዛ ብለውኛል። ስለዚህ ስምንቱን ላይ በብዛት ለማወቅ ይከብዳል። እሱም ጭንቅላት ወደታች ካልወረደ ለማወቅ ይከብዳል። እና ዛሬ ምንድን ይዤላቸው የቀረብኩት እኔም እንደ ሌሎች ሴቶቹ ዝግጅትና አስተካክያለሁ። ይሄ የሚሆነው ያው ፈጣሪ ሲፈቅድ ነው ሁሉ ነገር የሚሆነው። ግን ፈጣሪ ያለው ቀን እስከሚመጣ ተዘጋጅቼ ብጠብቅና ምጤ ቢመጣ እንኳን በመሃል እቺ ነገር ብቻ ይዤ ወጥ ብዬ ለመሄድ ነው ሀሳቤ ማለት ነው። ምክንያቱም አሁን ምልክቶች እየታዩኝ ነው። አለ። አሁን ወደ ዘጠኝ ሊገቡ ስትሉ ወደ ታች ወደ ታች የሚል የተለያዩ ስሜቶች አሉ። አይደለም ለባሎቻቸውንስ ቀለል አድርገን ይህን አምጣ ከምንል ለዛ ቀን ተዘጋጅተን ብንጠብቅ በሚል ነው የመጀመሪያ። እኔ የራሴ ያዘጋጀውት ነገር ቢኖር ኮልኬት ነው። ራሱ ሽንት ቤት እዛዋ ሊኖር ይችላል ጥርሳችንን እንደዚህ ግዴታ መፋቅ አለብን። ቢያንስ ኦፕሬሽንም ሆነ ኖርማልም ሆነ ከአንድ ቀን በላይ ማደራችን አይቀርም። ሴት ከሆነች ፒንክን አስ ያዘጋጀት አልታወቀም። ለማንኛውም ፒንክ። ጥርስ ብሩሼንም ይዣለሁ። ምንድን ነው ሳሙና ነው። ለፊቴ አልጠቀምም እኔ ፊቴን በሳሙና አልታጠብም። ግን ሌላው የያዝኩት ነገር ምንድን ነው ጡት ማሰጃ ነው። ጡት ማሰጃ፣ ሰፋ ሰፋ ያሉ ጡት ማሰጃዎች። እነዚህ ጠበቅ ያሉ ሳይሆኑ ፈጣሪ ፈቅዶ ልጃችንን ከወለድን በኋላ ሰፋ ሰፋ ያሉ ጡት ማሰጃዎች። ሌላው ሽቲ ነው። ሽቲ ነው። ይሄ ሽቲ ለምንድን ነው የምጠቀመው? በተለይ ከወለድን በኋላ ቅልል ይለናል። ቅልል ልብሱ ራሱ ይቀላል። እንደዚህ እንደለበስኩት አይነት ማለት ነው እና ቀለል ብሎን ለብሰን እንድንጓጓዝ ይጠቅመናል፣ ጥብቅ አያደርገንም፣ ዘና ያስብለናል በሚል አንድ ሶስት ሺቲ ይዣለሁ። ሶስት ሺቲ የያዝኩበት ምክንያት ምንድን ነው? አንድ ይበቃል በእርግጥ። ምናልባት ከሁለት ቀን በላይ ካሳደውን እዛው እዛው ላይ ታውቃላችሁ፣ ስትወሉ ላብ ይወጣል፣ ደም ይወጣል፣ ብዙ ነገር ይወጣልና እነዚህ እነዚህ ለመቀፍ በሚል ነው ሶስት ሺቲ የያዝኩት ማለት ነው። ሌላው ያስኩት ከሺቲ በኋላ ምናልባት ሙከይፍ ከተከፈተ ታቃላችሁ ዱባይ ሙቀት አለ፣ ትንሽ እኔ ቅዝቃዜም ሊኖር ስለሚችል ሹራብ ይዣለው። አንድ ሹራብ የሚያስኩት ምንም ብዙም ሹራብ አልይዝም፣ ምክንያቱም ጋውን ስላለ ማለት ነው። ሹራብ ይዣለው ከሺቲው ጋር ምለብሰው። ሌላው ደግሞ በጣም አስፈላጊ ነገር ሱሪ በጣም የውስጥ ሱሪ ያስፈልገናል። ምክንያቱም የውስጥ ሱሪ ምንድን ነው፣ ከወለድን በኋላ በጣም ንፋስ ስላለ ንፋስ ይከላከልናል፣ ብርድ ማለት ነው። ኦሬዲ ክፍትነን ይባላል፣ በእናቶቻችን ንግግር ክፍትነን ይባላል። እና ሱሪ ወደ ሁለት ነው ሶስት ሱሪ ነው ያዝኩት፣ እንዳልኳችሁ እኔ ሶስት ሶስት ያዝኩት። ይህን ያለን ታካብጄው ሳይሆን ምናልባት ከሁለት ቀን በላይ አንዳንዴ ልጆቻችሁ ጤነኛ ሆኖ ከዛ ሆስፒታል እስከሚወጡ ድረስ ሊያስወጣችሁ ይችላሉ። ስለዚህ ምናልባት ሙቀት ክፍል የሚባል አለ፣ የተለያየ ነገር አለ። እነሱ እነሱ በማለት ወደ ሶስት ቀን ካቆዩኝ ብዬ ነው፣ ሶስት ስሩ ያስኩት። ሌላው ደግሞ ጋውን ነው። ይሄም ራሱ አጋጣሚ ሆኖ ፒንክ ነው። ይሄ የሰው ስጦታ ነው፣ እኔ ገዝቼው አይደለም። ፒንክ አልገዛውም። የገዛሁት ስራስ ከለን ነው፣ ማለት ሴትም ወንድም ከወለድኩ ችግር የለውም በሚል ነው። ይሄ ግን የሰው ስጦታ ነው። ይሄ ጋውን ለፎት እንዲህ ባሳያት ስለማይመች ነው። በጣም ወፍራምና ለስላሳ ነው። ይቺን ጋውን ይዥ ያለው ምክንያቱም ከስር ከለበስ ነው ላይ ስንደርብ የሙቀት ስሜት ይሰማና ና ጥሩ ይሆናል። ጥብቅም አያደርግም። ፈጣሪ ፈቅዶ ልጄ ነው ልጄ ጡት ለማጥባትም እንደ ጡት መሰዣው አይነቱ ይቀለኛል ማለት ነው። ሌላው ምን ይባላል፣ እዚህ ሀገር ላይ ስትወልዱ፣ ያኔ ውጭ ሀገር ስትወልዱ በተለይ ዱባይ አንድ ሰው እንደነገኝ ከሆነ እዛ ፓምፐርስ ለልጆቹ ይሰጣል ብለዋል። ያደርጋሉ ግን እኔ እንደ ለማንኛውም በሚል ምናልባት በሚል ፓምፐርስ ገዝቻለሁ። ይህም ፓምፐርስ ገዛ ማለት ነው አናውቀውም እኔና ቴዲ እንግዲህ ምክንያቱም ምን ዘመን አስር አመት ሆኖናል እኔና ቴዲ ልጅ ከወለደ የዛኔም አጋዥ አለን፣ ጻድቃናለች አጠገባችን። ብዙ ሰው እንጠይቃለን ምናምን አሁንም ጠይቅ ያለው ግን ቁጥር አላቅም ነበረ ቁጥር ገና ለአዲስ ልጆች ቁጥር አላቅም ነበረ እና እና አጋጣሚ ከገዛም በኋላ አጠገቤ ልጅ የያዘች ልጅ ለኒው ቤቢ ለአዲስ ልጅ ስንት ነው፣ ስንት ቁጥር ነው በሚል ቁጥሩን ጠይቄ አንድ ቁጥር እንደሆነ አንድ ቁጥር ይኸው አንድ ቁጥር የኒው ቤቢ እንደሆነ ተነጎኝ ይሄንን እንዳይፐር ገዝቻለሁ ማለት ነው። እዛ ቢሰጡትም ወይ ቢሰጧትም ይሄንን ቤቴ ውስጄ ጠቀምበታለሁ በሚል ያው ብዙም አያከስረኝም፣ ይሄንን ገዝቻለሁ ማለት ነው። እንዳልኳቸው ይህም ጡት ማሰዣ ነው። ሶስት ጡት ማሰዣ ነው የያዝኩት። ከዛ በላይም ልቀበል እችላለሁ። ሶቪዮችም ሶስት ነው የያዝኩት ነገጋቸዋል። ምክንያቱም በጣም ብርድ ሊኖር ይችላል። ሌላው ለእኛ በጣም ወሳኙ ነገር ካልሲ ነው። ካልሲ በጣም ወሳኙ ነገር ነው። ምክንያቱም እንዳልኳችሁ እኔ ያለሁበት ዱባይ ሀገር ሙከይፍ ይመታናል። አንዳንዴ አንዴ ብርድ ውስጣችሁ ከገባ ደግሞ በጣም ጥሩ አይደለም። ስለዚህ ካልሲዎች ይዣለሁ። አንድ ሁለት ሶስት ወደ አምስት ካልሲ ነው ያዝኩት ብርድ እንዳይመታኝ በሚል ለጥንቃቄ ያህል ነው ማለት ነው። ካልሲ በጣም ጠቃም ነው። ካልሲ ብዙ ጊዜ አላገኝም። ምክንያቱም ሽፍን አለበስም ብዙ ጊዜ አለብስም። በፊት በፊት ነበር ሱ የምለብስ ሰዓት ሽፍን ነበር ማደርገው እና ካልሲዎች ይዣለሁ። ሌላው እስካሁን እንግዲህ ያሳየኋችሁ ነገር ምንድነው? የራሴ ነገር ነው። ሌላው ደግሞ ቀለል ያለ ጫማ እንደ ነጠላ ጫማ ለስለስ ያለ ሚደላ እንደ ነጠላ ጫማ አይነት ገዝቻለሁ። ይሄን የገዛውበት ምክንያት ለምንድነው? ለመሄድ ቶሎ ማለት ለመራመድ፣ ለመንቀሳቀስ ቅልል እንዲለኝ እንዳይከብደኝ በሚል ያው በጣም ስስ ነው የገዛሁት፣ ግን ስስም ሆኖ በጣም ጠንካራ ጫማ ነው የገዛሁት። እና ባዶጌን እንኳን ብሆን የመመቸት እንትን እንዲሰማኝ በሚል ነው። ምነው እንደ ሀብታም ሀብታም አለሽ እንዳትልኝ፣ ምክንያቱም እኔ ገብታቸው አላደግ። እነዚህ ነገሮች የምገዛው በጣም በውድ አይደለም። ታውቃላችሁ፣ ዱባይ ላይ ጫማም ልብስም ኖርማል ነው በቃ ኖርማል የምትሉት ነገር ነው። ዱባይ ሀገር የሚከብደው የቤክራይና የልጆች ትምህርት ቤት ነው። እና ይቺን ነገር ገዝቻለው። አንድ ኔ የገዘውት እሱ ይበቃኛል። ምክንያቱም ሁለት ሶስት አያስፈልግም። ይሄ የሚቀያየር ነገር ስላልሆነ ማለት ነው። እስካሁን እንግዲህ የራሴን ነው ማሳያቸው። ሌላው ደግሞ ፓንት ፓንት በጣም አስፈላጊ ነገር ነው። ድስት ይመስለኛል ስድስት ሰባት አካባቢ ፓንት ገዝቻለሁ ማለት ነው። እስካሁን የምነጋችው ነገር የራሴ ነው። ይሄ ደግሞ ሌላ ፋይል ነው። ይሄ ፋይል ምንድን ነው? የእኔና የባለቤቴ የትዳር የጋብቻ ሰርተፍኬት፣ ፓስፖርት ሌላው ደግሞ የዶክተር የተመመራችሁበት ክትትል የነበራችሁበት ፋይል እንደዚህ በአንዴ አሽጌ አስቀምጫለሁ። ይሄ ነገር ለእኔ ለምን እንደሚጠቅመኝ ታውቃላችሁ? ምክንያቱም ልክ የመጣችሁ ጊዜ ያን ፋይል አምጣ፣ ያን መታወቂያ አምጣ፣ ያን አይዲ አምጣ፣ ያን እንዴት ምጣ ብላችሁ ባለቤታችሁን ከምታራርጡት እንደዚህ በአንድ ፌስታል ሊሆንና ልክ እዛ ፈጣሪ ፈቅዶ የቀኑ ቀን በምትሄዱ ሰዓት ግዴታ የጋብቻ ስለሚያስፈልግ እዚህ ሀገር ሹልክ ሹልክ እያያጋችሁ ትሰጣላችሁ ማለት ነው። ይሄ በጣም ጠቃሚ ነገር ነው ማለት ነው። ኦኬ የራሴ ነገር አልቋል ማለት ነው። አሁን ደግሞ ፈጣሪ ፈቅዶ ሴት ወይ ወንድ አይታወቅም፣ የወለድኩትን እቀበላለሁ። ያው ፍላጎቴ በፊት በፊት ገና ከአንድ እስከ ሰባት ስምንት ነው፣ ሰባት አካባቢ ኖርማል ነበርኩ። ብዙ ሰው ሲጠይቀኝ ማንኛውም ነገር ይሆን ግን እኔ የሚሰማኝ ሴት ነው ላለው ብዙ ጊዜ ባለቤት ደግሞ ወንድ ነው፣ ልጄም ወንድ የምትፈልገው። ይሄ ነገር ትዝ ይለኛል፣ ኢትዮጵያ ማለት ነው በአንሶላ የአኪያ ጊዜ አንሶላ ማለት ነው ቅዳጅ፣ እንደዚህ ቅርጽ ቅርጽ ተደርጋ አዘጋጅቼ ነበር። አልገዘውም፣ በእሷ ጊዜ አልገዘውም። ምክንያቱም ታቃላቸው፣ የድሮ እናቶች ባላቸው ነገር ነው ልጆቻቸውን የሚይዙት ማለት ነው። እንደዚህ ነበረ እና በአኪያ ጊዜ ፓምፐርስ እንኳን የለም ነበረ እኛ ብዙም እውቀት አልነበረንም እና የሽንት ጨርቅ ነበር የምንጠቀሙ የዛን ጊዜ ከወለድኩ በኋላ ነው ሰው ሲያመጣ ከዛ በኋላ እኛ የገዛ ነው ብዙ እውቀት አልነበረንም ሁላችንም ማለት ይቻላል እሷም ከብዙ አመታት በኋላ ነው የልጅ ልጅ ያየችው በአኪያ ጊዜ እኔም ከብዙ በልጅነት ጊዜ ነው አኪያን የወለድኩት የነበረና እዚህ ደግሞ ራሱ የተዘጋጀ እነዚህ ፎጣዎች አዘጋጅቻለሁ። እነዚህ ፎጣዎች የሚጠቅሙት ለምንድነው? ዋይፍስ አለ፣ ዋይፍስ መጠቀም ይቻላል፣ ግን ዋይፍስ የራሱ የሆነ ኬሚካል አለው። ብዙም እኔም ባለቤቴ አያምንበትም። እንደዚህ ነገሮችን እሱ ነው እንደ የሚያስተውኝ። እኔ እሱን ነበረ ልገዛ ያሰብኩት፣ ግን ይችን በጣም ጠቃሚ ነገር ናት። ወዲያው ጥርቅ ጥርግ አድርገን እጥብ ስጥት አድርገን ይቺ እስከምትደርቅ ቢያንስ ይሄን ሁሉ አለ ወደ ሰባት ምናምን አንድ ላይ የታሸገ ነው የሚሸጠው። ይችን ገዝቻለሁ ማለት ነው፣ በጣም ትጠቅመኛለች። ሌላው ምንድን ነው፣ መጀመሪያ ስትወለድ ወይ ሲወለድ እንግዲህ እንደነገርኳችሁ ጾታውን ስለማላቀው ግዴታ ከወለድኩ በኋላ ነው መወሰን የምችለው አይደለ? የዛኔ አውቂ ቢሆን ማለትም ይህን ነገር ላውቄ የፈለግኩት ለምን እስከ ዛሬ አላወቅሽም ካላችሁኝ ቢያንስ የእንትን ፕሮግራም አዘጋጅቼ የለ የአጥፎ ወፍ አትስማሽ የሚል ፕሮግራም እዛ ላይ ኬክ ገዝቼ፣ ያው እኔ በአለማዊ አይደለም ያከበርኩት፣ በባህላዊ ነው እና እዛ ላይ ኬክ ብቻ ገዝቼ በኬጉ ሁላችንም ሰርፕራይዝ እንድንሆን ነበረ። በባህላዊው ነው ያደረግኩት እና በባህላዊ ስላደረኩ በፒንክ ወይ በሰማያዊ ምናምን አላደረኩም። እንደዛም ሆኖ አልታየልኝም። ስላልታየልኝ ዞዞ ምንም አልመሰለኝም። ለዛም ነው አሁን ይህን ማደርገው ማለት ነው። በቅርብ ግን እኛው ቤት ውስጥ እናያለን ብዬ አስባለሁ። በቅርብ ሄጄ ቼክ አደርጋለሁ ከፈጣሪ ፍቃድ ጋር እሺ። ይሄ ፈጣሪ ፈቅዶ ድንግል ፈቅዳ ወንድም ሆነ ሴት የሚለብሰው ልብስ ነው። ፒንክም አይደለም ሰማያዊም አይደለም። ኖርማል የሆነ ሁለቱም ሕጻናቶች የሚለብሱት ሁለቱም ስላችሁ የወለድኩት አንድ ነው፣ ግን ሁለቱም ሕጻናቶች የሆን ወንድ ማንኛውም ሕፃን የሚለብሰው ልብስ ነው ማለት ነው። እሺ ምንድን ነው ካልሲ አለችኝ። ይሄ መቀበያ ነው ምላችሁ፣ የገዛ ውስጥ ሶስት ነው ሶስት እንደገና ደግሞ አንድ ደግሞ እንደዚህ የየራሱ ቲሸርት ካልሲ የእጅ ኮፍያ ያለው ገዛው። አንድ ደግሞ ሌላ አላባሽ ያለው ገዛው ማለት ነው። ስለዚህ ካልሲ መቀበያ ካልሲ ያለችን እዚህ ጋር ይሄ ኮፍያ ናት። እዚህ ጋር ደግሞ የእጁ እጅ የምትለብስ ናት። እቺ ደግሞ ያው ከአሁኑ ቅርሻት ምናምን የለም ላይኖርም ይችላል። ባኪያ ጊዜ የለም። እንደምታዩት እዚህ ጋር የምትደረግ ናት። እቺ ደግሞ ሹራብ ነገናት ሽፍን ሹራብ ነገናት። ሱሪናት። በቃ ኖርማል የገዛዋት ለጊዜው ሳላካብል ኖርማል የገዛዋት። ቀስ በቀስ ግን ደና የሆነ የራሱ የሆነ ነገር እገዛለሁ ማለት ነው። እና ይሄ ሴትም ወንድም መልበስ ይችላል። ባቅ ጥሩ ነበረ። ሴት ከሆነችም ወንድም ከሆነም የራሱን ከለር ገዝቼ አስቀምጥ ነበር ማለት ነው። ሌላው መታቀፊያ ነው። እንትን ካለ በኋላ አሁን ይሄ ወንድም ቢሆን ይለብሰዋል፣ ሴትም ቢሆን ትለብሰዋለች። ግሬ ነው ግሬና ብሉ ነው። ኖርማል ነው። ስለወደድኳት ነው የገዛኋት። እቺ ነገሯን ስለወደድኳት ነው መታቀፊያ ማቀፊያ ገዝቻለሁ ማለት ነው። ማቀፊያ አለችኝ። ሁለት ማቀፊያ እና አንድ ፎጣ ነው የገዛኋት። ለበስ የምታረጓት ዝም ብሎ ምናልባት እዛ ሁለት ቀን ሶስት ቀን ከቆየን በሚል እቺን ፎጣም ገዝቻለው ቀለል ለማድረግ ማለት ነው። ሌላው ደግሞ ወሳኙ ቅድም ያላዩት እዚህ ጋር ይሄው ሙሉ እንደሚያልኳቸው ይሄ ነው። ምናልባት ሴትም ወንድም ከሆነ ሙሉ ዝም ብዬ እቺን ገዝቻለሁ ማለት ነው። ያው በብዛት የወንድ ይመስላል፣ ግን እኔ ዝም ብዬ ኖርማል ነው ያደርኩት። ኖርማል ቤት ውስጥም ትለብሳለች ትለብሳለች፣ ወይ ይለብሰዋል ወይ ትለብሳለች ማለት ነው። ቁንጣም ከፈለግኩ አለች ማለት ነው። እቺን ገዝቻለሁ። እሺ፣ በጣም ወሳኙ የመጀመሪያ መቅረት የሌለበት ደግሞ መጽሐፍ ቅዱስ ናት። መጽሐፍ ቅዱስ በጣም ሙስሊሞች የሆናችሁ ያው በስግደት ነው እንት ቁርአንን ይዛችሁ መሄድ ግዴታ አለባችሁ። ወንዱ ማነው ክርስቲያን የሆናችሁ ደግሞ መቀት የለበት ባይብል ነው፣ መጽሐፍ ቅዱስ መቀት የለበትም። ጴንጤም ሆነ ፕሮቴስታንትም ሆነ ማንኛውም ሰው መጽሐፍ ቅዱሳችሁን መተው የለባችሁም ወሳኙ ይሄ ነው ማለት ነውና መጽሐፍ ቅዱሳችሁን እስከምትወልዱም ከወለዳችሁም በኋላ እዛ ማመስገን ስላለባችሁ ይሄን አደርጋለሁ ማለት ነው ሌላው ምንድነው ትርፍ ትርፍ ኮፍያ ትርፍ ካልሲ እንዳልኳችሁ ገዝቻለሁ ምክንያቱም ሁለት ቀን ሶስት ቀን ብቆይ በሚል ማለት ነው ይሄን ይመስላል ጓደኞቼ በብዛት በቀላል ነገር ነው እኔ ነገሮችን የገዛዛውት ማለት ነው። ሌላ ምንም ነገር አልገዛው። ይሄን ይመስላል። እስቲ ፈጣሪ ፈቅዶ ደግሞ ልጅቷ ወይ ልጁ ተወልዶ ታቅፎ፣ ታቅፈን እመቤት የፍቃዷ ሆና ታቅፌ ለማመስገን ያብቃኝ ማለት ነው። ይሄን ይመስላል ይህን ነገር ላደርግላቸው የፈለግኩት ምክንያት እኔ ዩቱብ ላይ ገባውና ምን ምን ነው ሰዎች የሚያዘጋጁት ብዬ ኖርማል ሰርቻ እየገባው ስገባ እኔ ያላሰብኩት ነገር ብዙ ነገር አየው ማለት ነው። ብዙ ነገር አየው። ለዛም ነው ለእናንተ ይጠቅማቸዋል በሚል ያደረግኩት ማለት ነው። ሌላው ለራሴ ሞዴስ ገዝቻለው። ኖርማል ሞዴስ ገዝቻለው። ከሰጡን እዛ ይሰጠን ይቀበላለሁ። ካልሰጡኝ ግን ኖርማል ለራሴ ሞዴስ ገዝቻለው ማለት ነው። ይሄን ይመስላል። ጓደኞቼ በጣም አመሰግናለሁ። ከዚህ ውስጥ ትምህርት እንደምትማሩበት ተስፋ አደርጋለሁ። ሚሆነውን ነው ደግሞ እናያለን። ማን ያገስሻል? ማን ይመጣል? እሱን በኋላ እናወራበታለን። ለማንኛውም እናመሰግናለን። ለዛ ቪዲዮ ይሄን ይመስል ነበር። ሂዊ ነኝ። ቴንኪው። ቻው።